እንዳናናችሁ እኛ በጣም ሰላም እና አልሐምዱሊላህ። እንግዲህ ከይቱ ባለም እየጠፋን ነው፣ በጣም እየጠፋን ነው። እናንተ ምን ነው አትሉም ነበር ነበር። እና ዛሬ ዳውድ አዲስ አበባ ከርሞ ጉንፋን ተሸክሞ ነው የመጣው። ታሟል፣ እና ኧረ ቢስሚላ፣ ቤት ነገሩ ኮሮና ያው፣ ጉንፋን ነው። ከዛ አዲስ አበባ ከርሞ ነው የመጣው። እና አሞታል፣ እዚያ ቤት ተኝቷል፣ ልጆቹ ጋር እየተንጫጫ ነው። እኛ ደግሞ እዚህ መተን የሆነ ተንኮል አሰበናል፣ እሱን አናደን የምናነቃበት መፍትሄ ማለት ነው። አላናገር ብሎናል ሁለታችንም። ከዛ አንቺ ምን ታደርጊያለሽ መሰለሽ? ተይው በቃ አንቺ የተንኮል ሙድ ስለሌለሽ እኔ አስረዳሻለሁ። ያውማ አሁን ዩቱብ ዓለም እየጠፋው ስለሆነ የተንኮል ነገር እየጠፋብኝ ነው። እና አንቺም ትኛለሽ ያው ከዛ ነገርና እዚህ ላይ ሌላ ቀን እናስተካክላለን። ከዚ ተከክረሽ ታይለሽ፣ ሰጣፊ ምናምን ታይለሽ፣ ተቆጫለሽ። ከዛ ከምርጥ ቡና ውስጥ ጭንቀተኛ ነው ደግሞ ምናምን ታይለሽ ደግሞ እሺ አድርጊ ሲጨርስ፣ እንግዲህ ግን በደንብ ተቆጭ። ታዲያ እዛው ተነስቶ በጥፊ ጋር ያለኝ ባልሽ እባክሽ አይመታሽም። ምን በሆነ መማታኛ አንቺን አይመታሽም። ዝም ብለሽ ተቆጭ በደንብ የሚለውን ለመስመር ነው። ኔይ እንቢ ካለ ማለት ነው። በዚህ ካልነካ ወላሂ ደብሮታል። ሀቂቃተን አዲስ አበባ ሂዶ በጣም ተንከራቶ ከርሞ የመጣው በለፍቶ ምናምን እቃ የጫነ ስለከረመ እንቢ ካለ በዚህ ካልነካ ነገ ደግሞ በሚያስደስት ሰፕራይዝ አሁን እዛ ችግር ተሰምተናል አይ ለማንኛውም እንደሚሳካልን ታስፋለን ከዩቱብ እየጠፋን ነው ቪዲዮአችን ላይክ አድርጉልን በሌላ ቪዲዮ እስከምንመጣ በዚህ ወን ጨርሰውኛ ከም በኋላ ጣመም ወንብላም ሊሆን ስለሚችል ከዚህ ወን ልሰናበታችሁ ወላሂ ይከም በኋላ ግን ከዩቱብ አልጠፋም እኔ ቅርቅር እያለኝ ነው ተንኮል ራሱ ለነገራችን ለቪዲዮ መንሰራው እሱ ጥዋት ተነስቶ ሱቅ ይሄዳል መስበቶ ሱቅ ይሄዳል ከዛ በኋላ መሽኩል ስለሆነ እዛ ቢዚ ስለሆነ አዲስ አበባ ምናምን መሄድ ስለሆነ እንደዛ ነው ቪዲዮ ማንሰራው የጠፋ ነው እንጂ አለን አልጠፋንም። ካሁን በኋላ ግን እንደምንም ብለን እንመጣለን ዛሬ